እንዴት ናችሁ የኔ ውዶች? ደህና ናችሁ? በጣም ደህና ነኝ፣ እግዚአብሔር ይመስገን። አብርሽ እንግዲህ ሩታን ቡታጂራ ጥሏል። ይሄር ነው አብርሽ ግን ሁሌ በሩታ አፍረህ ተሸማቀ ተዘልቀዋል። ለምንድን ነው ማትወስዳ ሲባል መንገድ ስላለ ይንገጫገጫሉ። የእናንተ ልጅ ደግሞ የተለየ ነው፣ የእሱ እርግዝና የተለየ ነው። እኔማ ውሃ ማታሽ ውሃ ማትጠጅ አትንቀሳቀሽ እንት ቤት ማትጅ እንዳትሏት ፖፖ ላይ የተጸዳጅ እንዳትሏት ነው። እኔ ግራ የገባኝ እንዴ ምን አይነት እርግዝና ነው? ምክንያት ነው እንጂ መውሰር ስላልፈለገ ነው እንጂ ምክንያት ነው እንጂ አስፋልት መንገድ ላይ እንዴት ነው ሰው አርግዞ ከቦታ ቦታ ስንት ገበሬ እያረሱ አይደል የገበሬ ሚስቶች የሚወዱት፣ ና እሱ መውሰድ አይፈልግም። የማትሄድበት ምክንያት አላት። እዛ አድርገው የመጣችው ቤተሰቧን የረገጠችው እያሳፈራት ነው መመለስ አልፈለገችም። ወደ ቤተሰቦቿ እሷ ራሷ መመለስ አትፈልግም። እሱ መውሰድ አይፈልግም። እሱ ግን እየሄደ ሁሌ ቤተሰቦቹን እየጠየቀ ይመጣል። ከተጋቡ በኋላ ግን እሷ ሄዳ አታውቅም። አንድም ቀን ሄዳ አታውቅም። ምክንያቱም ያሳፍራት አላ ፎን ብላ ረግጣቸው ኮ ነው የወጣቸው ሰው። አሁን ደግሞ ሳይጋቡ በወግ በማድረግ ሳይድሯት አርግዛላቸው ልትሄድ ነው። አይድሌ አይድሌ። ታዲያ በጎቹ ክብር ያላት ሴት ናት። ሰባክ ሺ ያክብራችሁ፣ የሚያከብር እንዲህ ያላችሁ ማገደል ከተታችኋት፣ ያለ ጋብቻ ያለ ምናምን ዝም ብሎ የተረገዘ ልጅ በሜዳ ማለት ነው። የታል ያገባት? የታል ያገባት? የታል ቤተሰብ ተሰብስቦ የተጋቡት እንዴ? ደንቡ ተጋብተዋል ምናምን ይላሉ እንዴ? አሁን እዚ ጋር መጥተው ቅናታም ቅንቅና ምናምን እያሉ ነው የሚጽፉት። እኔ እውነቱን ነው የምናገረው። አታሽቃብጡብኝ። ሌላ ደግሞ ፈቲ፣ እረ ጉዴ ፈላ፣ እረ ጉዴ ፈላ፣ እረ ጉዴ ፈላ፣ ፈቲ እናንተ እንትናና አፈቀርኩ ብላ መጣች። ፈኪ ፈኪ ፈኪ ናት እንጂ ምን ፈቲ ነው? ፈኪ ከአህሙ ጋር የምትሰራው ልጅ ማለት ነው። አህሙ የት ሄዶብሽ ነው? አንቺ ኢሳምን አፈቀርኩ ብለሽ የመጣሽ የኤክራምን ፍቅረኛ። አራጉድ የፈላ አራጉድ ፈላ የሚለውን ዘፈን መክፈት አሁን ነው። እና ኢሳምን አፍቅሬዋለሁ ብላ ድርቅ ብላ መጣሽ። ጋይስ አህሙስ እንዴ! አጠገብሽ ያለውን ትተሽ እንዴት አሻግረሽ አሻግረሽ ታያለሽ ነው ሌሎቹ ሰዎች እንደሚሉት እንደዛነሽ እኔ እኮ በፊት እከራከርልሽ ነበር፣ ጎበዝ ናት ነበረ። እና እነዛን ባሎችሽን ልክ እንዳለፈው ሕይወቴ መጎዳት አልፈልግም። እንዴ ረ ሼም ነው እናቱ ሼም ነው፣ አይደረግም። ያን ያክል ባልፈተሽ መተሽ። አሁን ደግሞ እዚህ ትዳር ባል እየጠየቅሽ ነው። አህሟ ጠገብሽ እያለ ደግሞ ሌላ አሻግረሽ ታያለሽ። አራሙሽ ገላ ከቤት የምር እኔ በጣም ነው የደበረኝ። እንደዚህ ማድረግ የለብሽም ሴት ልጅ በአደባባይ ወቶ እንደዚህ አይልም ደግሞ እኮ ኧረ በስመ አብ! ጭራሽ የኛ ሀገር ልጆች ማ እንደዚያ አይሉም ነበረ። እዚህ ጋር ዘረኛ የሚለው ነገር ይመጣብኛል ደግሞ እኔ ዘረኛ እንድትሉኝ አልፈልግም። በነገራችን ላይ እንዴት ናቸው የእኔ ማሮች፣ የኔ ወዶች፣ የኔ ፍቅሮች፣ የኔ ሽቅርቅሮች እንዴት እንደመወዳችሁ ታውቃላችሁና እንግዲህ ደመቁ። እንቡጥ ብላለች፣ ሆዷ እየገፋ ነው እላችኋለሁ፣ አረገዝኩ ከዛ በፊት እንግዲህ ወታ ነበር፣ ቤት ስትጋጋ ስትላላ ጥኖራ መታ። ሜሪ ማርገዟን ለአብርሽ ነገረችው። ከዛ አብርሽ እዬ እኔ አላምንም፣ አልሸመጠጠ። ከዛ በኋላ አላምንም ካለ በቃ አንቺ አላረገዝኩም በይና፣ እንጋባበዩ። ከዛ ተጋቡ፣ ታረቂው፣ ቤትሽ ቀጥ ብለሽ ግቢ። ከዛ በኋላ ተወልጃለች ተብላ ገባች። ከዛ ማግባት አለብህ አግባኝ ተባለ በግድ እሺ ብሎ ይዞ ሄዶ ዱባይ አዝናንቷት መጣ። በቤተሰብ ምናምን አልተጋቡም፣ ግን ተዝናንተው መጡ። ዱባይ አዝናናት። ከዛ ሲመለሱ አረግዝኳለች። አሁን ኦልሬዲ ተመልሰው አብረው ሆነዋል። የመጀመሪያው ያ ተረሳ ማለት ነው። እንደዛ ስለሆነ ነው እንጂ ዱሮ ነው ያረገዘችው። ይሄ ልጅ ዲኤንኤ መመርመር አለበት። የዳኒ ጅም አለበት ዲኤንኤ ካልተመረመረ እኔ አላምንም። እንዴ የአምስት ወር ነፍሰ ጡር ሆና የሁለት ወር ነኝ ትላለች እንዴ ልጅቷ! ጉድ እኮ ነው። ምን አስጨነቀሽ፣ የእሷ እርግዝና ምናምን ልትሉ ትችላላችሁ። እኔ መቼ እርግዝናው አስጨነቀኝ? አንደኛ በእምነታችን እየቀለዱብን ነው። በጾሙ ተጋቡ። ከዛ ሲቀጥል ደግሞ ሰው ሳይጋባ አያረግዝም። ይሄ ዝሙት ነው። ሰው ሳይጋባ ሰው ሳይገባ በቤተሰብ ሽማግሌ ይላክ፣ ሽማግሌ ተልእኮ። ታዲያ እነሱ በጓሮ እየሄዱ ስራቸውን ከሰሩ ምን ትዳር ሆነ? ቤተሰብ ተዋረደ ይባላል ሽማግሌ ስለ ተላከ ተጋቡ ማለት አይደለም። ሽማግሌ መላክ ማለት እኮ አባትና እናቷ ፈቅደው እሺ ያግባትን ሰጠዋለን፣ ልጃችሁን ሰጡኝ ነው። ከዛ በኋላ ግን አልተጋቡም። እሺ ከተባባሉ በኋላ ካልተጋቡ በቤተሰብ ካልተጻጻፉ ምናምን ተጋቡ አይባልም። ድል ባለ ሰርግ በወግ በማድረግ ነው የሚዳረው። እነዚህ እናቴ እንደፈለጉ ሆኑ ሆኑ ሆኑ። እሽ አለን። አሁን ደግሞ አረገዝኩ ብላ መጣች። አብርሽ ትናንት የልቡን የተናገረ የእውነቴ ነው። በፍራንክ መልኩ ልክ ልኳን የነገራት ዋሽታናለች። በእርግጠኝነት ዋሽታናለች። በፊት ያረገዘችውን ሜሪ ተናገሪ ተብላ ነበረ። እሱም እኳ የሆነች የሆነ ዘመድሽ ነግራይ ነበረ። ፍራንክ ነው ፍራንክ ነው ይላል። ፍራንክ አይደለም እኮ የትናንት ነው እኮ እሱ ፍራንክ ነው አለመጨረሻ ላይ ግን ፍራንክ አይደለም። እንደ ፍራንክ አይነት ዝም ብሎ እውነት እውነት መናገር በፍራንክ መልኩ ሪሉ ሪል ነው ብሏል ሶ

አንዴ ስማ፣ አንድ የቤት ሰዎችን ስትሳደቤ፣ አንድ የተዘጤ በቃ ገንዘብ ከተባለ ልብሶችን አውልቀሽ ሁሉ ነው የምትሄጂው። ከዚህ በኋላ ታያለች። ስታንፏቀጫት ነው የምትኖሪ። እንደፈለገሽ ነው የሚያረገሽ። ከፈለገ ሌላ ሴት ይሄዳል፣ ከፈለገ ጥሎሽ ያድራል፣ ከፈለገ እቅ እንደፈለገ ያደርግሻል። ከዚህ በኋላ ልጅ ካረገዝች የእሱ አስተሳሰብ ማለት ነው። ልጅ ስታረግዝ እንዳይሄድ ሌላ ሴት ጋር። አንዳንድ ሴቶች እንደዚህ ያደርጋሉ። ልጅ ሲያረግዝ ሲያስቸግራቸው ከእሷ ጋር አልሆን ሲላት በልጅ ትይዛለች። ባለ ወንድ ይሄ በጣም ትልቅ ስህተት ነው። ስላገባሽ ገባሽ አብሮሽ ይኖራል ማለት አይደለም። ገብቶሻል። ስለዚህ እንትንሽን ይዘሽ ከዚህ በኋላ ስታንፏቀቂ ነው የምትኖሪው። ታዲያ ለምንድን ነው ቡታጂራ መወስዳት? ለምንድን ነው ማለስዳት? ቤተሰብ ጋር ባለፈው ሽ ተጣላን አሉ። የሆነ ጊዜ ደግሞ ሌላ ሰበብ ፈጠሩ። ሰርግ ሲሄድ ይዟት አይሄድም። የነጽ ሰርግ አልወሰዳትም። ገባቸው አይደለ? አሁንም ደግሞ አትሄድም። ለምን? እርጉዝ ስለሆነች መኪናው ይንገጫገጭባታል። እሷ የማያሳምን ምክንያት የማያሳምን ምክንያት። ቤተሰቦቿ የማትሄድበት አላት፣ የምታፍርበት ነገር፣ በፊት ያደረገችው ነገር እያሳፈራት ነው ልጅቷ ማለት ነው። አሁን ደግሞ ያደረገችው ነገር የበለጠ አሳፈራት፣ ገባችዋ። በወግ በማድረግ እንድራት አለነ ቤታችን ትወጣለች ሲሉ ሆዷን እየገፋች ልትሄድላቸው ነው ማለት ነው እንግዲህ። ሙሽክላ ከቤት ሙሽክላ ሙሽክላ ሙሽክላ፣ ወይኔ ወይኔ። እኔ እንደፈለገኝ ነው የምናገር። አሁንም አንድየዋን ስትግማማ ጥብ ነው ማረጋት። ተግማማች ይህ ተግማማች ነው ምላችሁ። ሳይዳሩ ማርክስ ነገሩ እንደምታረግ ዝማ የታወቀ ነው አብሮ ሲተኙ ሲያዱ። ግን ደግሞ አይድሌ አይድሌ ብቻ ትቻዋለሁ። ለማንኛውም ከዚህ በላይ መናገር አልፈልግም፣ ግን ብዙ ነገር መናገር ፈልግ ነበር። ግን ደግሞ ምን አገባኝ? ኧረ ምን አገባኝ? እናቴ ምን አገባኝ? ምን አገባኝ? ያገባኛል በደንብ ነው ያገባኝ። ምን አገባሽ ብላችሁ ኮሜንት ላይ እንዳጸፉ እናንተ በጎቹ በጎቹ አልፈልጋችሁም እንዴ። ከቤቴ ውጡልኝ። መብርሃንን አልፈልጋችሁም። በጣም ነው ምደብሩኝ። ይቅርታ አድርጎልኝ በቃ እኔ አትመቹኝም። ጥሎብኝ ማለት ነው። ኮሜንት ስጽፉ ራሱ ሰገጥ ስግጥ ያላችሁ ናቸው። የአርሴማን ፕሮፋይል አድርገ የስድብ ውርጅብኝ፣ ይከሽ፣ ትርሽ፣ ይድፋሽ አናትሽ፣ ተዘቅዘቂ፣ ወደ ሀገርሽ አትግቢ። በቃ እንደዚ አይነት የእርግማን መአት ያወርዳሉ በጎቹ። ፕሮፋይላቸውን ሳያር ሴማ ነው። እሺ ምን ልበላቸው እነዚህ ሰዎች? እንዴት ነው ፕሮፋይል ሌላ፣ ያንች ባህሪ ሌላ እና እናንተ ዝም ብላችሁ የእውር ሙግት ነው የምትሄዱት። የእውር ሙግት ታውቃላችሁ? ምንም ሳያይ የሚከራከር፣ ምንም ሳያይ እውነት ነው ብሎ የሚከራከር። እናንተ እንደዛ ናችሁ። በቃ የእውር ሙግት ነው፣ አይናችሁን ጭፍን አድርጋችሁ ዝም ብላችሁ መከራከር። እንዴ! አይደለም እንደዛ አይደለም ከተባላችሁ አይደለም አትሉም እንዴ? እኔ ሲጀመር እውነት ነቷን ነው የምናገር። ኮሜንት ላይ መታችሁ እንዳትሉብኝ። እኔ ሲጀመር አልፈልጋችሁም። ሲጀመር ወጥተው ሄደው አልቀዋል። ግን አንዳንድ ሰዎች አሉ የአርሴማ ፕሮፋይል አርገ ይሳደባሉ። ለምን እንደዚህ ያልሽ መብቴ ነው፣ መብቴ ነው መናገር። ምን ሆናችሁ ነው? ግን እኔ እንደፈለገኝ መናገር መብት አለች በራሴ ቤት መታችሁ መሳደብ ምናምን አይመቸኝም። አሁን ይሄንንም ትክክል ነው ትላላችሁ? ያለጋብቻ የሚረገዝ ልጅ ዝሙትን እያስፋፋሽ ነው። እያንዳንድሽ በግሩፕ ሆነሽ ማለት ነው እናንተ እናንተ። በቃ ትቸዋለሁ፣ ልሰድባችሁ ነበር። ሶ የደመቁ በጎች ሄዱ። እሳር የለኝም እኔ ለእናንተ ሳሪ የለኝም እኔ የሄሉና የፍቅርዬ ይበቁኛል የሄሉ የፍቅርዬ ሌሎች የሌሎችም የሌሎችም አሉኝ እኔ እነሱ ይበቁኛል እኔ የፍቅርዬ ብቻ ይበቁኛል ሲጀመር እኔ እነሱ ቢሰድቡኝ ይሻለኛል እናንተ ከምትሰዱኝ እውነቴ ነው እነሱ ቢሰዱኝ ራሱ የሆነ መጥፎ ቃል ተናግሬ ሊሆን ይችላል ያን ራሷ ቃሉ መጥፎ ቃል ስናገር እነዚህ እኮ እናቴ